ኬዝ ይዘን ነበር። ፖለቲከኞች ካላችሁ ቶሎ ቶሎ አስገባችኋለሁ፣ ሰዓት ለመቆጠብ። የመጀመሪያው ነገር እነዚህ ገዥና ሻጭ ከዚህ ቀደም ተምር ገብታ ነበር እና መድረክ ይዘጋጅልን፣ ፍራኦል ኢቴቻ አጭበርብሮኛል፣ ዘርፎኛል፣ አታሎኛል አለች። ይህን ጉዳይ የዛሬ ሁለት ዓመትም እንደዚሁ ተናግራ ነበር እና ጆሮ አታለች። ጆሮ ያጣችው ሲመስለኝ አንድም ተመር ስትናገር ትንሽ ቁጣ የተቀላቀለበት ቃል ስለምትጠቀም ነው። ሁለትም ይህን ጉዳይ የምትነግራቸው የምትቀመጥበት ቦታ ቦታ ነው። ጉዳይሽን የምትናገሪበት ቦታ ነው። አንዳንድ ጊዜ እንባችሁ ሊታበስ ብላችሁ የምትቀመጡበት ቦታ ላይ እንኳን እንባችሁ ሊታበስ ኬዛችሁ የሚዳፍንበት ቦታ ሊሆን ይችላል። የምትቀመጡበትን ኬዛችሁ የምትይዙበት ቦታ ይዛችሁ የምትሄዱበት ቦታ ወሳኝነት አለ። ብዙ ሁለት ዓመት ጮኋለች። ብዙ ሁለት ዓመት ስትናገር ነበር፣ ብዙም ግን ጆሮ አላገኘችም። ባለፈው ግን አለኝ የምትይውን ዶክመንት ይዘሽ ከመጣሽ በህዝብ ፊት ግራቀኙን አይተን የተሰማንን ለመናገር ሙከራ እናደርጋለን አልኳት። ከዛ እሷ የገዛችበትን ቼክ የጻፈችበትን ገንዘብ ይዛ መጣች፣ ላከችልኝ በኢንቦክስ በተቻለ መጠን በጨዋነት እንደምታወራ የውስጧን እንደምትገልጽ ቃል በገባችሁ መሰረት መጣች። እንደሰማቸው እንዳያችኋት እሷ ቪዲዮ አብርታ በሰዓቱ ተገኝታለች። ፊራኦል ኢቴቻ እስከ ከቅርብ ጊዜ ሰዓት ድረስ እንደሚገኝ ነግሮኝ ነበረ። እንደሚመጣ ከነገረኝ በኋላ መጨረሻ ላይ ግን ሁለት ሰዓት ከመግባቴ የፊት ሁለት ሰዓት ተኩል ድረስ እንደሚገባ ነበር የነገረኝ፣ ላይ እንደሚገባ ነግሮኝ ነበር። ከዛ ድጋሚ ይደወልልኝና እንደማይችልና ለሆነ ጉዳይ ፍላይት እንዳለበት እየሄደ እንደሆነና ነገር ግን ፍላይቱ አጭር ነው፣ የ20 የ30 ደቂቃ ፍላይት ነው ስላለ፣ እሺ እስክትወርድ አልኩት። ከዛ ድጋሚ እኔ ላይፍ ገባውን እሷ መጣች ድሌይ ሆነዋል አለኝ። ኦኬ፣ በአጠቃላይ ላይቭ ላይ የቆየ ነው አምስት ሰዓት ነው። ላይቭ ላይ መግባት አልቻለም። በተደጋጋሚ ድምፅ የተቆራረጠ ስላስቸግረ እንደምታውቁት እኔ ፊት ለፊት ተናገሬው ነበረ ለምደ በቲክቶክ ማትገባው ስለው አይ አልችልም ፕሌን ውስጥ ነኛ ላይ ብዙዎቻችሁ በኮመንት ምንድን ነው ቴዲ ምንድን ነው ወደ ማርስ ነው እንደ የሚበረረ ያላችሁ አላችሁ። ትክክል ናችሁ። ወደ ማርስ ነው እንደ የበረራው ወደ ፕሉቶ ወደ ሳተርን ነው እንደ የሚበርብ፣ ምናም ወደ ጁፒተር ነው እንደ ይበርብ አላቸው አላቸው። ለምን አላቸዋል ማለት ነው ይመጣ ይመስላል፣ እንጂ በተለይ ባልና ስትጣሉ አደራ አደራ ሽማግሌ እንዳጠሩ ሽማግሌው ሊዳኝ ይመጣ ይመስላል። ሚስት ሊከጅላት ነው አሁን። የእሷ ቴምር እኮ ቁንጆ ናት፣ ግና ናት እ በገባባት ም መቶ ስልሳ ሺ ስታወጣ አይተወላ፣ እንዴ ገና ልጅ ነች እኮ አለ። ይሄ ኢትዮጵያ ወንድ ሊበላይ ሲፈልግ እንዲህ በላይ ሲፈልግ የሰባ አመት ሴትዮ እኮ ልጅ ነሽ፣ ልጅ ናት ምናም ብርቃለሽ። አንድ ሰው ያለ ሴትዮዋ ሰባ አምስት አመቷ ነው እና ገና ለገና ብር አላት በ ልጆች የሏት ምናም ሲባል ልጅ ግርንሽ እኮ ይለው ልጅ ነሽ። እግዚአብሔር ግን እኛ ስለሚያቀን ይመስለኛል እንደዚህ ያደረገ። እሺ አናያ የኔት የኔ ቴዲ ባለፈው ደረሰኝ አቀርባለሁ ብሎ ነበር። ለምን አላቀረበም? አሁንስ ደረሰኝ ይላካል ብለህ ታስባለህ? ካሰብክ ጅል ነህ አለች አለኝ። አናያ ደረሰኝ አላከልኝም። የላከልኝ የገዛበትን ስክሪን ሪከርድ ነው የላከልኝ፣ ምን ያህል ትራኩን እንደገዛ ደረሰኝ ያላኩት ምናልባት ደረሰኙን ብልክ ፌክ ነው ብለው እንዳይከራከሩ ነው በሚል ደረሰኝ ምናልባት መሀሪ እልካለሁ ብሏል። ዮኒና መሀሪ ከተላከላቸው ነሱ ይነግሩናል። ሞኤቤ የተባለ ሰውዬ ደግሞ ልጅቱ ከመሬት ተነስታ የታዋቂ ሰዎችን ስም ማጥፋት ልምድ አላት አሉ። ከዚህ ቀደም ነማን እንዳጠፋች አላውቅም። እዮብ የተባለ ሰውዬ መሳደብ አልነበረባትም፣ ግንባሩን ማለት ነው እንጂ መሳደብ አልነበረባትም። ይሄ ግንባሩን ማለት ነው እንጂ ምናምን ብሏል። ኪንግ ሶል በእርዳታው ጉዳይም ፊራኦል መጠየቅ አለበት ብሏል። በእርዳታው ጉዳይም ፊራኦል መጠየቅ አለበት። ዮዮ ዋን ጋድ ዋላ አውሮፕላኑ አርፍም እንደ ጉዳዩ ባለቤቶችን ግራቀኝን ማድመጥ አለባቸው። ትራክ ድራይቨሮች አሉ። 400 ሺህ ማይልስ የተነዳ መኪና 147 ዶላር መግዛት ያዋጣል ግፍ ነው ወይስ በረከት ነው ብያቸው ነበር። ገና ከጅምሮ የተጨማለቀ ነገር ነው ብሏል። መሀሪ ግፍ ነው ብሏል። አንድ ልጅ አለ፣ የሆነ ባለየ ልጅ ከኔ ቤት ቆጣ በኋላ ሲሳደብ የነበረ እሱ ግፍ ነው ብሏል። ሙሌ በረከት ነው ብሏል። ሙሌን ሙሌን አወቃችሁት። ስለዚህ አሁን ከነዚህ መጭበቅ አለባችሁ ማለት ነው። አንዳንዶቻችሁ ፖለቲካ ፈልጋችሁ ነው የምትመጡት። ጉዳዩን ወደ ብሄር ለመውሰድ ነው። አንዳንዶቻችሁ ግርግሩን ፈልጋችሁ ነው። እኔ እንደዛ አይደለሁም። አንዳንዶቻችሁ ቤታችሁ እንዲሞቅ ምናምን። እኔ እንደዛ አይደለሁም። ለሀቅ ከሆነ ያገናኝ ለሀቅ ነው። ግራቀኙ ነው አይቼ። እናንተ ፖለቲካ ይዛችሁ መታችሁ ምናምን፣ እንደዛ ሳይሆን ግራቀኝ መስማት አለብኝ። ግራቀኝ ሰምቻለ። ሙሌ እንኩሮ ነው ስራ ጊዜ 30 ሺህ ዶላር ራሱ በወር ይሰራ ነበር ብሏል። እነማሪ ደግሞ ምንድነው የምታወሩት በዛ ሰዓት እንዴት አንድ ሺህ ዶላር ካስቀመጠች በቃ በጣም ጀግና ናት ማለት ነው አሉ። ስለዚህ ሶስት ለአንድ ነው ማለት ነው ስትጨምቁት። ሙሌ አለ፣ ከፍራውል ሳይድ ተሞ አለ፣ ማህሪ አለ፣ ቢንያም የሚባል ልጅ አለ። እነዚህ በተወሰነ መንገድ ግዢው ትክክል አይደለም አሉ። ከተሳሳትኩ እታረማለሁ። እንትና አንድ ልጅ አለ አንድ አሪፍ ልጅ አለ። ማን ነበረ? መሐመድ ነው ምናምን የሚባል ልጅ፣ ጅኒ የሚባል ጅኒም። ጅኒ እንኳን እሱ ራሱ መስመሩን ጠብቆ ነው የተናገረው። እኔ እስከዚህ ድረስ ነው የማውቀው፣ ከዚህ ውጭ ያለውን ነገር አላውቅም ብሎ መስመሩን ጠብቆ የታዘበው ነው የተናገረው። ስለዚህ ከሁለቱም ከግራም ከቀኝ አይቼ፣ ሽምግልናዎች ሽማግሌዎች የሚናገሩትን ሰምቼ፣ የራሴን ስሰጥ ማለት ነው የመጀመሪያው ነገር በእኔ ግምት ከሰማሁት ነው ከሰማሁት በመነሳት በዛ ሰዓት ላይ 57000 ዶላር መኪና የተገዛው ከነሱ በመነሳት ከነሱ በመነሳት የተወደደ የሚል ነገር ስለበዛ የተወደደ ነው። የጉዳዩ የሙያ ባለቤት አይደለሁም። የተወደደ ነው ለማለት እደፍራለሁ። ከዛ እቺ ልጅ መኪናው አራት መቶ ሺህ ማይልስ ከተነዳ በኋላ ወዲያው ተበላሸብኝ የተበላሸ መኪና ነው የሸጠልኝ አለች። ለዚህ ማስረጃ የሆነ ባትሪ ያበራባትን ቀይ አንስታ አላከችልኝ። ሶስት ዓመት ነርቶዋለች። ኔት አንድ ሺህ በሳምንት ብታስቀምጥ ሀምሳ ሁለት ሳምንት አለ። ሀምሳ ሁለት ሲባዛ በሶስት ሲባዛ በአንድ ሺህ ያ ሴብ ያደረገችው ነው። ኔት ነው፣ ግሮስ አደለም። እሱን ከገዛችበትና ከሸጠችበት የሸጠችው አይ ቲንክ የተወሰነ ብር ሸጣለች። ስታቀናንሱ እቺ ልጅ አትርፋለች፣ አግኝታለች የሚለው ፍርዱን ለእናንተ። ምንድነው የምታደርጉት? አንድ ሺህ ዶላር በሳምንት ትይዝ ብላት አላችሁ። በሳምንት አንድ ሺህ ዶላር ከወጪ ገሪ ሴፍ አድርጋለች። ተምር ሶስት ዓመት ከነዳችሁ በሶስት ዓመት ታበዛላችሁ። ሀምሳ ሁለት ሲባዛ በሶስት ሲባዛ በአንድ ሺህ ማለት ነው የሸጠችበት ፕራይስ አለ ከዛ የገዛችበትን ትቀንሳላችሁ ሎስ ውስጥ ከሆነ እች ሎስ ነው ሰርፕለስ ከሆነ ደግሞ ሰርፕለስ ነው እሱ እንዳለ ሆኖ እች ልጅ የሆንኩት ሁኔታ አለ ብላ የምትናገረው ንግግራል ሁለት ዓመት ነው እያለች ነው ሁለት ዓመት ሶስት ዓመት ሳይሆን በሁለት ዓመት ታበዝቷላችሁ እች ልጅ አንደኛ ጠቅልዬ ኢትዮጵያ ገብቻለሁ ሁለተኛ የማላቀው ሙያ ውስጥ ገብቻለሁ ሶስተኛ ትራኩን ገዝቼ እሱ ማኔጅ እንዲያደርግልኝ ለእሱ ለመስጠት ነው። በማላውቀውም ያው አስገባው እሱን አምኜ ሆኛለሁ። አይሆኑ ነገር ሆኛለሁ፣ ብስጭት አለ፣ ንዴት አለ፣ ብዙ ብዙ ነገር ሆኛለሁ። እና ይሄ በገንዘብ ሊተመን አይችልም። እባካችሁ ይህን ነገር ከግምት አስገቡልኝ ብላለች። ይህንንም ከግምት አስገቡላት። ሁለተኛ ለፍራውል ደግሞ ፌርነስ ማስገባት ያለባቸው፣ ፍራውል ደግሞ ሻጭ ነው ከሻጭ ፐርስፔክቲቭ ይሄ ሰውዬ የገዛው ዋጋ አለ። ምን ያህል እንደገዛ ከካምፓኒ ላይ ከዌብሳይቱ ላይ ስክሪን ሪከርድ አድርጎ አላከልኝ እንጂ እንትኑን አላከልኝ፣ የገዛበትን ደረሰኝ አላከልኝ። ለዮኒና ለመሀሪ ነግሯቸው ሊሆን ይችላል። የገዛሁት 167 ሺህ ዶላር ነው ብሏል። ፕላስ ማይነስ 167 ሺህ ዶላር ነው የገዛሁት ብሏል። የተሸጠላት 157 ሺህ ነው። በሱ ንግግር ከሆነ 10 ሺህ ዶላር ከስሯል ማለት ነው ሲሸጠላት ይሄን ከሰማው በኋላ አንዳንዶቻችሁ ቤታችሁን ከፍታችሁ ፍርድ አልሰጠህም አላችሁ። ብር መልስላት ብያ ነው አላልኩም። ብር መልስላት በቃ ፊራኦል ብዬ እነ ሰብለ ለምነውታል፣ ቅድስት ለምነዋለች፣ ስዩሜ ለምኖታል፣ ሆኒ ማኛ ሌሎችም። አይ በቃ ከግራ ከቀኝ አይተህ ብር መልስላት የተወሰነ ብር በአካውንታንት ምናምን ካልኩሌት አስደረገ እንደውልህ ሊኖ ብለ ይሄን ስንል የተለያዩ እርዳታ ስራዎች ላይ ይሰማራል። የምታዩት ነው። ሶሻል ሚዲያ ላይ ባለው ነገር ሰዎች ይሄ ህዝብ ዛሬ ፊራኦል ኢቴቻ ፎቶ ፖስት ሲያደርግ የባንክ አካውንቱን የሚያስቀምጥ ህዝብ ነው። የውሻ ምላስ እየነካ ብር እምትቆጥር ከሆነ የቀን ወጪ አስር ሺህ ዶላር ነው ካልክ፣ ፕራይቬት ጀት ታዝዣለሁ ካልክ ተምር አይደለችም። እንደው ማን ይቅር እንደ አላሙዲንስ መቶ የሆነ ብር ስጠኝ አይልም። አይልም ያስብላል እኮ አሁን እ ታርኮነ እንዴ የቀን ወጪ ሁለት ሚሊዮን ነው ካልክ ማንም ሰው እኮ ይጠይቃል። ይሄ ባይጠይቅ ነው ጤናቸው መጠራጠር ያለብህ። ስለዚህ ከዚህ በመነሳት ይ ለዚች ልጅ በቃ ብር መልስላት። አንተ የተለያዩ ነገሮችን በእርዳታ ጉዳይ ላይ ምናምን የምትል ሰው ነው ምናምን ብዬ እኔ ኢንድ ሪዘልቱ ምንድን ነው? ተምር ገንዘብ የምታገኝበት ነው፣ ገንዘብ የምታገኝበትን መንገድ ነው ነው ያየሁት። ገንዘብ ስለተበላቸው ፍራው ላይ ያለሆን ሰምታቸዋል፣ ጉዳዩን ወደ ፍርድ ቤት ወስደዋሉ አለ። ስሜ ጠፍቷል፣ ካምፓኒ ጠፍቷል፣ ብዙ ነገሮችን ተናግሯል። እኔ ግን ግራቀኙን አይቼ ለተበር የተወሰነ ገንዘብ መለስላት ብያለሁ። ይህን ካልኩኝ በኋላ ወደዚህ ውይይት ከመግባታቸው በፊት ውድ ጊዜን ሰዎች አለው ፕላትፎርሜን ፈቅጃለሁ፣ አወያይቻለሁ። ይሰማል ከእናትም አፀን ከወጣበት ጊዜ ጀምሮ እንደ ያለ አወያይ አይታም ሰምተም አታቅም። የማንኪያ ነገር ነኝ። የማንኪያ ነገር የማንኪያ ብሔር ተወላጆች ክብር ይገባቸዋል። በቁጥር ትንሽ ስለሆነ ነው ማይዘፍኑልን። ክፈሉኝ ብያቸዋሉ። ተምርም አልከፈለችኝም። ፍራውል አልከፈለኝም። ክፈለኝ ላይ ስል ስሎት ስሎት ብራ አይደለም። ይሄ ሙስና ምናምን አይደለም። ለምቀመጥበት ለአራት ሰዓት ተምኜ የዋጋይን ክፈለኝ ብያለሁ። ፍራውል ከፍላለሁ ብሎ አልከፈለኝም። ተምር ከፍላለሁ ብላለች። እሷ ከፍላለሁ ግን፣ ጉዳይ በእንጥልጥል ስለቀረ ስላላለቀ፣ እኔ ከፍላለሁ ብላለች ብላ ዋጋ ተምኝ ያለው ግፍ ነው። መክፈል አለበት እና ምንድነው ይሄ ፖይንቴ? አድማ የተመልካቾቻችን እኮ እኔ እዚህ ጋር አዋዩ ቴዲ የማንኪያ ብሔር ተወላጅ እኮ ደስ ሲለው ነው ደስ የሚላቸው፣ እንጂ እኔ አንተን የቤት ውስጥ ጓዳ ጎድጓዳ ሰምቼ ነ ዶክተር አላዘዘልኝ። የወሬ ሱስ የለብኝ። ቤተሰብ አረገመኝ፣ ወገን ዘመድ አረገመኝ። ምንድነው ጥቅሜ? የመቶ ስልሳ ሺህ ዶላር ኬዝ እዤ አልከፈሉኝም። አሁንም ጥሪ አቀርባለሁ በዛ ሰዓት ላይ ብሰራበት ገንዘብ ሜክ አረጋለሁ። ይሰማን። ከዚህ በኋላ ተላልቅ ሄዞችን ይዛችሁ የምትመጡ ሰዎች፣ በሃይማኖታዊ ጉዳይ ተከራክር ራሴ በነፃን ኑ ካላልኳችሁ በስተቀር አስቀድማችሁ ቴዲ ጋር እንዋ የምትሉ ሰዎች ስለ መክፈል ማሰብ አለባችሁ። ከተከፈለኝ ደግሞ ፊት ለፊት እነግራችኋለሁ። እኔ ማንንም አልፈራም። ማለ ኬ በፈራውን ይህል ሊናየ የምቻሉ። ስለዚህ ፍራው ልትቻ። ይህ ማስታወቂያ ከተነገረበት ቀን ጀምሮ ለአዋዩ ከፍላለ ያልኩህን ገንዘብ በቶሎ አስገባል፣ ማስገባት አለብን። ህዝቡ እየጠየቀኝ ነዋ። እኔ ደስ የሚላቸው ከህዝብ ጋር ነው የማላትም፣ ህዝቡ እየጠየቀኝ ነው። ይህን ያሉ ሰዓት ተቀምጠሃል፣ ምንድን ነው ያገኘኸው የተባለ ነው። ስለዚህ መክፈል አለብን። ፕራይቬት ጀት አለ፣ እንደውም ከተስማማ ነው። አንዳንድ ሺህ ዶላር ማለት በሰዓት አምስት መቶ ዶላር ማለት ነው የመቶ ስልሳ ሺህ ብር ኬዝዬ የመቶ ስልሳ ሰባት ሺህ ዶላር ኬዝዬ አረቀ ቤት አይደለም የከፈትኩት ጠጅ ቤት አይደለም። እኔ ቤቴ እንዲሞቅ ምናምን ቤቴ እንዲሞቅ ጠጅ ቤት አርከው እ ቲክቶክ እኮ ነው ሰት አጀንዳ ልፈጥን ልሰጥ ይችላሉ። እንደዚህ አይነት ኬስ ያስኩኝ ሊከፈለኝ አመረርከው ሲሪየስ እኮ ነው እያወራ ያለሁት። ከአንድ ሺህ ዶላር የሚቀነስ ነው እንዳት ከአንድ ሺህ ዶላር ግራ ቀኙን አይተናል። እግዚአብሔር ምስክር ለህሊናችን ስንል እኔ በተቻለ መጠን ቴሌግራም ላይ የእናንተንም አደመጥኩኝ፣ አነበብኩኝ። የትስ ይላሉ ሰዎችን ሰማሁኝ፣ ምናምን የልማት ገንዘብ መልስለት አልኩኝ፣ የተወሰነ ገንዘብ መልስለት። ኢማጅን ቴምር ከሼህ አላሙዲ ጋ ብትከራከር ውይ ቴምር ለዚህ ነው ስሜን የጠራሽው ብሎ ሙሉ እኮ ይሰጣታል፣ አይሰጣትም? ኢማጂን አሁን ተምር በሆነ ጉዳይ ላይ ከብልጌት ስጋ እየተከራከረች ሊሆን ዊት የምር ስላወኩሽ ብቻ ኔ በጣም ደስተኛ ነ። ያ እንደው አራት ራገዛለሽ ያለ እንደ ተቸገርሽ በእኔ ምክንያት አለ ስሜ እንዳይነሳ ምናምን ማለት መባል የነበረበት ፍራውል ማህበረሰብ ውስጥ ያለ ስም ኦልሞስት ከሺያለ ያለ ሙድ እኩል ነው። ስለዚህ ምንድን ነው በቃ ይሄን ራሱ ያደረገው ነገር ከሆነ እንደውም አዲስ ስራ ገዝ ተስጣት እንደውም አዲስ ስራ ገዝቶ ሊሰጣት ይገባል። ውሸት ነው ማለት ነው። ፍረድ ካላቸው አዲስ ትራክ ገዝቶ ሊሰጣት ይገባል የሚል እምነት አለኝ። ሀቅ ሊኖር ይችላል። ሻጭነ ነጋዴነ። ግን ብዙ ጊዜ ከሀብታም ጋር የሚደረግ ክርክር ብዙ ጊዜ ሀብታሞች ብዙ እንትን ስለማይኖር ቶሎ ይዘጉታል። በቃ እንደ ማረብ ስማሙል ብለህ አንቺ ለአንድ ትራክ ነው የምታመኝ፣ ለአዋየው አንድ ትራክ፣ ለቴምር አንድ ትራክ መባል የነበረበት እሱን እየጠበኩ ነበር። አዋዩ ጊዜ ሆነ ሰውተሃል። እዚህ ጋ አንድ ትራክ አርባ አርባ ሺ ዶላር ደግሞ መንቀሳቀሻል፣ የሻይ ቡና ነው። ጀስት ዝም ብለህ እንዳትቀመጥ ነው እኔን የጠበኩት

እውነት ለመናገር እነሱም ይሄን ጠብቀው ነው የመጡት። ይሄን ጠብቀ ምንም የሚያሻው ነገር የለ። አልጠበቃችሁም እናንተ? እኔ ካልጠበቃችሁ ጤናችሁን እጠራጥራለሁ። አልጠበቃችሁ ይሄ እኔ ጠብቅ እያሰበበት ሊሆን ይችላል። ለማንኛውም ይሄን ያነሳሁት የዳኝነቱ ገንዘብ አልተከፈለኝም፣ መድረኬን የፈቀድኩበት ጊዜን ሰዓቴን ያጠፋሁበት እንኳን ተመልካቾች ሊከፈላቸው በፓይፓል እንልካለን ተብያለሁ። በሰዓት አምስት መቶ ዶላር ክፍሉኝ ብያለሁ። ተምር ከፍላለሁ ብላለች። ፍራው ልትቻ አልከፈለም። አይ ቲንክ ምናልባት፣ ሜይ ቢ አንዳንድ የባንክ ጉዳዮች ሲንቀሳቀሱ ይታየኛል። የሆነ ነገር ሊኖር ይችላል። ተምርም ጉዳይ እንግዲህ የምናየው ይሆናል። ይህን ካልኩኝ በኋላ ግን ወደ እንትን ስንመጣ ስንጨምቀው ሰዎች ለምን ይሄን ያህል ኤክስፔክቴሽን ኖራቸው፣ በቃ መልስላት ሊሉ የቻሉት ሶሻል ሚዲያ ላይ በሚያዩት እንቅስቃሴ ነው። ሶሻል ሚዲያ ላይ የምታደርገው ቀደም ሲል ስናገር እንደነበረው የምታደርገው እንቅስቃሴ በጣም ሀብታም እንደሆንክ ሰዎች ከገመቱ ኦፍኮርስ፣ ተምር ለምሳሌ ሶሻል ሚዲያ ላይ የሚደረገውን ነገር አይቼ ነው እኔ አለች። አልፈርድባትም። አይቼ ነው የምናርተሄዴ ከፍራውል ጋር አረ እንደው ከሱ ጋር እንደ ፍራውል እኮ በብር የሚጋረፍ ሰው ነው ማለት ስባል ያለኝን ሁሉ እንደ ያለኝን ሁሉ ሆጭ አድርጌ ብቻ ከፍራውል ጋር ብቻ አልተዋወቅም። ከፍራውል ጋር የቢዝነስ አጋር ነው ብዬ ሶሻል ሚዲያ ላይ ባየሁት። ስለዚህ ሰዎች ፍርድ ሲሰጡ ያለበትን ወይ የምታሳየውን ባህሪ ከግምት በማስገባት ነው። እኔ አልፈርድባቸውም። ይሄ ፍራውል ስጣቸው ምናምን ቢሉ ስጣት መልስላት ቢሉ አንተ ሀቅ የለህም ለማለት ሳይሆን፣ ሶሻል ሚዲያ ላይ የምታሳየው እንቅስቃሴ ሰዎችን ኦኬ፣ ከተመርጋ በአንድ ትራክ እንዴት ይጨቃጨቃል የሚል ሳቢ እንዲፈጥርባቸው ያደረገው ምናልባት የእኛ እንቅስቃሴ